የህዝብ ቤተሰብ ያልሆናችሁ ላይክ ሸር ሰብስክራይብ በማድረግ አበረታቱ ማለት ነው። ንግስት ጦጢት ላይክ ሻር ሰብስክራይብ በማድረግ አበረታቱ ውድ ቤተሰቦች ማለት ነው። ሳባን ይጀላችሁ መጥቻለሁ። ሳባ ክፍል ሀያ አምስት ላይ እንዳየ ነው ቤቲ እና ደግሞ ሃኒ ደብድበዋታል። ማንን ጉጉን ማለት ነው ጉጉን ደብድበዋት ነበር ማለት ነው። እሷ ምሬ እንዴት ትደበድቡኛላችሁ ብላ በሳሚን የመጣሽ ብለው እየተደባደቡ ነበር ማለት ነው። ሳባም እንግዲህ ከዛኛው ጓደኛዋ ጋር ናት ማለት ነው። እነሱም እንግዲህ ይዘው ደብድበዋታል። እርጉዝዬም ደብድባታል ማለት ነው። ጉጉን ደብድበው ሊገድሏት ነው። ሳሚን ለምን አፈቅርሽ ብለው ለሶስት አፍቅረውታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዛሬ ደግሞ ክፍል ሀያ ስድስትን እጅላችሁ መጥቻለሁ። ሳባን ማለት ነው። ሳባ እንግዲህ የምታሳዝናት በእንጀራ እናቷ የምትሰቃይ ማለት ነው። አሁን ላይ ግን ያሉበት ሁኔታ በጣም ያስቁኛል ማለት ነው። የምታስቀኝ አብዛኛውም ቤቲ ናት ማለት ነው። ሁለተኛ ደግሞ ጉጉ ያስቁኛል ሲደባደቡ ምናምን ነገር እና ጉጉ ማፍቅረዋለች ሳሚን፣ እንትናም ቤቲ ማፍቅረዋለች እዛ መሀል ሁሉም ተፈቃቅረዋል ማለት ነው። ውድ ቤተሰቦቼ እስበራሳቻለ ሁለት አንዱ እንዲያፈቀሩት ማለት ነው ለአራት በሉት። ሳባም ተወደው ነበር በፊት ላይ። አሁን ግን ሳባ እሱ ጋር አይደለችም ማለት ነው። ሳሚ ይፈልጋታል ሳባን፣ እሷ ግን አትፈልገውም። ምክንያቱም እሷ እንዲጠላት አድርጋለች ማለት ነው። እንትና ማናት ሀና እንትን ተሰጠችው በኋላ በቃ የራጥ ፎቶ ምናምን ነገር አስክረው ምናምን አብሯት እንዲተኛ አድርጋ እሱን ፎቶ አሳይታታል ለሳባ ማለት ነው። ሳባም ከዛ በኋላ እንትን ብላለች ማለት ነው። ተስፋ ቆርጣለይ ማለት ነው። አሁን ላይ ግን ደግሞ ሶስቱ አፈቀርንህ ተማማቶች ናቸው ግን ቢሆኑ ጉጉም ደግሞ ስራ ስለ ኩኩ ማለት ነው። ያው ኩኩ፣ ጉጉ ስለምናምን ኩኩ ስራ ስለምትሰራ ሰሬ ስለሆነች፣ ውድ ቤተሰቦች የቤት ውስጥ ስለምሰራ እሱን እየሰራች እያለ እንት ብላለች ማለት ለጎዶ የሰዎች ከሳሚ ፍቅር ይዟታል ማለት ነው። ስበሳቸው ፍቅር ተያይዘዋል እዛ ቤት ውስጥ ማለት ነው። ሴራ ነው የሚሰራው፣ ሴራ ነው እና ፍቅር ተያይዘው ግን በዛ መሀል ውድ ቤተሰቦች ማለት ነው፣ አንቺ ትብሽ እኔ ልባስ እየተባባሉ እየተደባደቡ ይገኛሉ ማለት ነው። አንቺ ዝም በይ የኔ ዝም በይ የኔ ነው ሳሚ አንቺ አይደለም እየተባባሉ ነው ማለት ነው። ግን እንደዛም ሆኖ የሚደባደቡት ለምንድን ነው? ምክንያታቸው ምንድን ነው? ከዛ ጉጉን ደግሞ ኩኩን ደግሞ ሳሚ ሳባስ ወጥ ታሰለ ማንቺ ይቅርታ አሀን ያስወጥ ታሰነ ነበር ከቤት እንድትወጣ ስላረገቻት፣ እሷም ደግሞ ልክ እየሄደች እያለ ከቤት ወጣ ስትሄድ ሳሚ አገኛት ማለት ነው። የት ልትሄጂ ነው ሲላት በቃ መሄድ አለብኝ ትለዋለች ማለት ነው። መሄድ አለብኝ ብላ ስትሄድ እሱ ደግሞ እንዳትሄጂ የት ነው የምትሄጂው ብሎ ነይ ብሎ ይዟት ከእሷ ጋር ሆነ ማለት ነው። ያስታርቅሻለሁ ብሎ መልሷት ነበረ ግን ተመልሳ የመጣችው እነ ሀና ጋ ነው ከዛ ቤቲ እንዴት ይዛሀት ትመጣለ እንዴት ታመጣታለ እንዴት ለምን እንዴት ብላ እሪ ትላለች ማለት ነው እሱም ደግሞ ይቀር እሱም ደግሞ እንዲህ ሀኔ እንዴት ታስወጫታለሽ ምን አስበሽ ነው ይላታል ማለት ነው ለምን ታስወጫታለሽ ለምን? እንዴ? በምክንያቱ ምንድን ነው እያለ ነበር ማለት ነው። እሷም ደግሞ ያው ተመልሳ ከሱ ከነሃና ጋር ተቀላቅላለች ማለት ነው። አስታርቀዋታል ማለት ነው። ውድ ቤተሰቦች ታርቃለች ማለት ነው። ጉጉ አስወጥታት ነበረ። በሳሚ ከመጣሽ እናስወጣሻለን የአንቺ ነገር በእቶናል ያለች ነበር ቤቲም ማለት ነው። እች ቤት የሚሏት ግን ተንከሴስ አቃጣሪ ናት። እንዲ ያረገዘ ሰው እኮ አድቦ ቁጭ ነው የሚለው እንደምናውቀው፣ ከሆነ ግን እሷ ቀለብላባ እና በዛ በዛ የተነሳ ውድ ቤተሰቦች ጉጉ ራሷን እንትን ብላ ነበረ፣ ግን አሁን ሳሚ ያስተርቋትም ነበር። በዛም የተነሳ ግን ያም አልፎ እስበሳቸው እየተጣሉ ነበር ማለት ነው። በዚ ከዛም ክሳም አልፎ ብዙ ነገር እየሆኑ ነበረ። ከዛ ሀኒ ይቅርታ፣ ከዛ አንተ ቤት እንረፍ አንተ ቤት አርፋለሁ ስትለው ማለት ነው ጉጉ ሳሚን አንተ ቤት ውሰደኝ ስትለው እንደ ይቅር ብለንሻል እኮ ይቅርታ አድርገንልሻል ይቅር ብለንሻል ለምንድ ነው የምትሄጅ ምናምን ነገር ነው ይሏታል ማለት ነው ለምን ትሄጃለሽ እኛ እኮ ይቅር ብለንሻል የት ነው የምትጁ ለምንድ ነው የምትጁ በቃ ያለለ ነገር የለለ ነገር ይሏታል ማለት ነው አንተ ከሌለ አንተ ሳትኖር እኮ ሲደበድቡኝ ነበረ እየደበደቡኝ ነበር ምናምን ትላልሽ ማለት ነው ጉጉ ማለት ነው ከዛ ልጅቱን ምን አድርጊ ነው የምትሏት? ምን ታርጋችሁ ይላቸዋል ማለት ነው። ምን አድርጊ ብላችሁ ነው እንደዚህ የምታሰቃዩት? ይሏት ይላል ሳሚም ደግሞ። ከዛ በኋላ እነሱ እንትን ካላሉሽ በቃ እኔ ቤት ታርፍ ያለሽ ነው ብሎ ይዟት ሲሄድ፣ ከዛ አታድም አታድም በቃ ይቅርታ አርገንልሻል፣ ነኛ ወጋ ተቀመጭ ይሏታል ሀኒና እንትና ማለት ነው። እነሱም ደግሞ ያስታስቆኛል ቤቲ በቃ ያንቺ ነገር አንገሽግሾናል በጣም እያሰቃዩን ነበር። እና አሁን ላይ ግን ሳሚኒ ውስጥ እኔ ቤት ታርፍ ያለሽ ምናምን ያላት ጊዜ አረ በፍጹም እኛ ጋር እኛ ጋር እኛ ጋር ተወኛለሽ እኛ ጋር ተወኛለሽ፣ በቃ ይቅር ብለንሻል ይቅር ብለንሻል አልዋት ማለት ነው። እንደምን እንደዛ ያሉት መንስኤ ለምንድን ነው? ሳሚን ስለሚወዱት። ሳሚ ደግሞ አዝናናት አለው ብሎ ይዟት ሄደ ማለት ነው፣ ሊያዝናናት። ከዛ እንዴ ለእንትና ለሀኒ ደግሞ ምን አለች? የሚወስዳት እኮ እኛንም፣ እኔን ውሰደኝ አብሬ መሄድ ይችላለሁ፣ እኔም መሄድ እፈልጋለሁ። እሱ አትሄድም፣ መሄድ እፈልጋለሁ፣ አትሄድም ይባባላሉ ማለት ነው። ሳባም ደግሞ ተናዳ፣ ለምን አብረን እኔም በቃ እኔ ገብቼ ምግብ እሰራለሁ፣ አብረን እንበላለን፣ ሳሚሄ አትሄድ ይባባላሉ ማለት ነው። እሱ ግን ተነስቶ ይሄዳል ማለት ነው። ይዟት ይሄዳል ጉጉን ማለት ነው።

እሱ ደግሞ ጉጉን ይዞ እንግዲህ ሄደላቸዋለኝ። እሷም ያው እንደ ሰራተኛ ነገር ከሆነ ሀንዬ ግን አንቺን ተከትዬ እኮ ነው የመጣው ትላታለች ማለት ነው። አንቺን ተከትዬ መጥቼ እንዴት እንደዚህ ታደርጊኛለሽ? ይሄን ሁላ ጊዜ አመት እንዴ በቃ አንቺ ነገር ጉጉ ውጭልን ውጭልን እኩ መውጣት አለብሽ ይሏታል። ማለት ነው እንደዛ አስወጥተዋል። ሳሚ ሲመጣልን ቅልብልብልብ የሚሉት ነገር ኧረ ብስምላ እና እሷም ተናዳ ሳሚ ያዝናናት ይዞ አኬደ። ከዛ ሀናም ደግሞ ከኔጋ ኔጋ ተውጫለሽ፣ አንቺጋ ትውጭም ኔጋ ተውጫለች። ስለዚህ ሁላችንም አብረን እንውጣ ለነሱ አቶ በጣም እሷ አንተናትነ ምንም እየተባባሉ ነበረ። እነሱ ግን ወጡ፣ ቤተሰቦቼ ማለት ነው፣ ሳሚና ጉጉ ማለት ነው። ሃና እናንተና ደግሞ ቤት ቀሩ ማለት ነው። ሃኒ ተናደደች። እንደት እሷን ይዞ ይወጣል? በማለት ማለት ነው። ከዛ መኪና ላይ ያስታውካታል። እሷ ኮ ከተማ አለመደችም። ከዛ ከተማውን ማሳይሻሉ ምናምን ያለ ጊዜ ደግሞ እንዴት ከተማ ታሳያታለህ? ምናምን ምናምን ነገር በቃ የሌለ የሌለ ነገር ማለት ነው። እሷ ኮ ምንን ማተቃወም ትላለ፣ ቤት ደግሞ እሱም ደግሞ ዝም በይ እረ እባክሽ ይላታል ማለት ነው። እና ጉጉን ይዞ ወጣ። ሀናና ቤቴ እየተቃጠሉ ነው ማለት ነው። እሷን እንዴት ከተማ ይዟት ሊያዝናና ይወጣል ብለው